ስኬት አይደለ እሱን ሊያራግፍ መቶ አይ፣ በቃ ቅዱሳኖችም የለም አላገኙኝም። ቤተክርስቲያኑ ምን ቆሎ ተማሪ ግርግር ይላ ድንጋይ እንትን ይህ ቦሎቄት የሚያወርድ ነ፣ አይ፣ በቃ ተመልሼ ዛ አዲስ አበባ ሄድ የሉም ማለት ነው ቅዱሳኖች አልኩና፣ ምስር ማሽን ማስፈልቀቂያ ያላቸው ከአዲስ አበባ እየሄዱ ምስር ቦታ ያላቸው ሰዎች አሉ። እዛ እንትንና ተጠጋውና እንትን ስል የት መሄድ ፈልገ ነው? አዲስ አበባ የት መጠ ነው ይትሳ ይትሳደ ሞት ነው ምናምን አለች። ያ እዚህ ተክልዬ የተወለዱበትና ቅዱሳኑን ላገኝ ብዬ መጥቼ አባቸው አለች። በልሹ ውጣ ላይ እንትኑ ለውጣ መጣሁና ሀያ ሁለት ጓደኞች ጋር ተቀላቀል። አሁንም ግን እዚህ ተኝቼ ልቤ ያረጋ የምር ቅዱሳኖች መፈለግ ጀመር ውስጤ። እዛ እዛ ያለን ከባሏ ጋር ትጣላና አብሏን ምኗ ምኗ እንዳደረገች ቀልቧ ተሰውራ የሆነች ሴት ትመጣለች። ትመጣና እኛ ጋር ቁጭ እንዳለች ዝናብ ያካፋል። ከዛ እነዚህ ብረት ለበሶች መጡ። በቃ እነሱ ከመጡ አሰጣጠው ምናምን ምናምን ግድንግር ናቸው ምናምንና ህግ አስከባሪ ናቸው እንትና እንጂ ብረት ለበስ በቃ በጉልበት የሚኖሩ ዱርዮች እኮ ናቸው። ታዲያ ብረት ለበስ ነው የምንላቸው። ከዛ ገና ከርቀት ሲመጣ ተነሽ፣ ተነሽ፣ ተነሽ መጡልሽ፣ ግቢ ሂጂ። እዚህ አጠገባችን ትራፊ ስፈት የት ኖላታለ። ልጅቷ ደንዝዛልቁጭ። ወይ ደግሞ እዛ ሂጂ ከክሬ ኖላታለ። አልሄደችም። መጡ። አምጪ አብሏን ይቀበላታል የሆነ ነገር ይቀብላታል ምናምን ንትነር ጫማዋን አይቀር ምን አይቀር የለበሰቻት እንትን እንዳደረገች እንትን አለች። መጨረሻ ላይ በበነገታው ክትትል ሲው እንትን ተደረገ፣ አመለከተችና ዙሪያ በፖሊስ ተከበበ። በቃ ሌቦች ነን ተብለ እኛ ሲባል አይ እንዳትነኩት አለ አንድ ፖሊስ። እንዳትነኩት ይህ ልጅ እነሱ ሲተኙ እነሱ እንኳን ሲቅም ምን እንደሚጽፍ አላውቅም እንጂ ወረቀት ጋር ሲታገል እንዳትነኩት፣ እንዳነኩት፣ ይህ ልጅ ሌባ አይደለም እርግጠኛ ነኝ አላቸው ፖሊሱ። ባለ ቃለም መጠየቅ ፈልጋለ አለኝ፣ ፖሊሱ ምንድን የተፈጠረ እንደዚህ እንደዚህ እንዲ። በስንተኛ ቀን ሄዶ ብረት ለበሶችን አጠዷቸው። ከዛ የተጠቆሙ እዛ ነው በማለት ብረት ለበሶች እንደሚገሉን እንደሚመጡ እርግጠኛ ነኝ። ውስጤም ደግሞ ቅዱሳን እየፈለግኩ አልነበረ። እዛው በረንዳው ላይ መጣሁና ጌች አልኩት፣ ጠራዋቸው። ጓደኞች እኒ ደብረ ሊባኖስ አልኳቸው፣ እኒ ያልሄድም አለ። አንደኛው አንደኛው እሺ ብሎ ተነሳና በንጦጦ ይሄ በቁስቋም በኩል አድርገን ሄደ። መንገድ ላይ ሲጋራ ጨሰና አይ እኔ ባካ ጣያተኛ አልሄድም ብሎ ቀረ። ሱሉልታ ስደርስ የነቢጤዎች ምናምን በእግራቸው ወደ ደብረ ሊባኖስ ሜዳ አገኘ። ደብረ ሊባኖስ ስንገባ አንተ አብሮዬ በእግሬ ስጓዝ የነበሩ ልጆች ከኔ ጋር ስሄዱ የነበሩ ልጆች ደብረ ሊባኖስ አገኛቸው። ክራንቺ ይዘዋል። ምናምን ምናምን መቤቴ የነቢጤውን ሆነ አላገኛቸው። በቃ ክራንቺ ይዘዋል፣ ተቀይረዋል። ከዛ አንደኛው እንዲያ እንዲያ አለ ክራንቺ አለኝ ክራንቹን እንትን ነገር ክራንቹ እንደዚህ አለ እለፍ እለፍ ማለቱ ነው። ከዛ ማታ ልክ ሲመሽ ዝናብ ዘነበና ወደ ቤተክርስቲያኑ ነፍሳችን የማራቸው አኖ ጳውሎስ በነገታው ቅዳሴ ነበረ። እሳቸው መጥቶ በቃ የባልድ እንትን ያ እንትምናል ሰው ምናምን ሰው ባለበት ፌንት ምን እንደሆንኩ አላቁም ወደው ስነቃ

ኑ ያሉ ያለው አነጣጠፉ የሆነ ነገር ማዳበሪያ ተሰጠን። እሱ ጋር በሬታ ይቻለው አሁን እስራኤል ነው ያሉት። እስራኤል ትልቅ እንትን አላቸው። ገብረ መድህን ብሎ አስጠሩኝ። እንሺ እሺ፣ አልነገርኳቸውም። ከፍትና ስኑ ና ብሎ አስጠሩ። አባ ብዬ ሄድኩኝና ልጅ፣ ተረጋጋ፣ ተረጋጋ፣ ተረጋጋ አሉኝ። በል ቅዱሳኖችን ፈልግ አረል የመጣው አሉኝ። ያ እነሱን ካላገኘስ ምንድን ነው መጨረሻ አሉኝ። እኔ እንጃ አላቅም፣ አባ ምናምን አልኩና በልጄ ከልጅነት እስከ እውቀት ድር ሰርቻለሁ፣ የምትለው ንስሓ በሙሉ ገባለሁ። ንስሓ ገባሁ። ንስሓ ገብቼ እንዴት እንደሆነ ስርዓቱን አላውቀውም። እስከዚህ ሰዓት እንደዚህ እንዳትበላ፣ እች ከአንድ ጉርጭቆ ኩባያ ውሃ እንዳጠጣ፣ እኔም የእሳቸውን ድርጎ ፈቀድ ድርጎ የሚባል ነገር ታውቃለህ? አንድ ዳቤ ኩርማኗን ዳቤ እችን ከዚች የበለጠ እንዳትበላ፣ ከዚች የበለጠ እንዳትጠጣ፣ እንደገና ደግሞ እንትን ይህ ዳቤውን እንት እንዳይልብኝ ውሃ ነክረብ ፈቀዱልኝ። እየደረቀ ብስ ነክረብ ጨውግ እንዳታረግበት አሉ። ስ እኒ ሰው የጤነኛ ናቸው እንዲ አልኩ። እንዲገሉ ይጀፉኝ ነው እንዲ ማን የላካቸው ላለ ውስጥ ኮ ነው ለካንቱ እየታገለኝ ነው እሳቸው የታያቸዋለ። ላይ ላይ አንድ ቀን፣ ሁለት ቀን፣ ሶስት ቀን እያለ እንደምንም ሲሄድ በስንተኛው ቀን እሺ፣ ከወልድባ አርባ ምናምን አመት የቆዩ አባት ለበረከት እዛ ቦታ መጡ ለበረከት መጡና፣ ነፍስ ውጪ ነፍስ ግቢ ከነጋ ተጣሉ። ምን እንዳጣላቸው ምንም እንዳጣለቀው ክስ ከሰሱ። ገብረ ማድን ብዬ እየተጣራ ይህ ሽማግሌ ይሳደባል። ያውም ትልቅ አባት፣ ከወልድ ከነገርዬ እኮ እንደወጣ ነው፣ ከገዳሙ ትግሉ ነው እኮ እምባይ። ዝም ብሎ ዝርግፍ ዝርግፍ ዝርግፍ ይላል። እንዴት ትልቅ ሰው ያም ያም እንትን ይላል። አይተውትን ያናግረዋል አሉ። አባቴ ገብረ መድን፣ ምንድን ነው ያጠፋው? እንትና እናንተ መጡ ግቡ ስላቸው፣ በቃ ይህ ነው። አይ ልጁ ማነ ተልኮአለሁ እንትንም ሲያደርግ እንዲሰብችዋለሁ እንደዚህ እንደዚህ ምናምን ምናምን ብለው ትናላላቀም። ከዛ አይ ተውት እኔ መክረዋለሁ ምናምን ምናምን ምናምን እኔ መክረዋለሁ ተውት ምናምን አሏቸው። ጠዋት እኒያ ሰውዬ የት እንደሄዱ የት እንደገቡ ደግሞ ማልታች ብንበቀፉ አለፈ ድካሚ ደግሞ አንድ አባት ደሞ መጡ። እሳቸው ደግሞ መጡና ዳቤ ተቆራርሶ ድርቆሽ ታውቃለህ? እሺ። የመቼም ድርቆሽ ነው የሚያሰጡት እሳቸው። ከእሳቸው አጠገብ ደግሞ መስማት ማትችል ልጅ እዛ ጸበልተኛ፣ እሷም ስታሰጣ ይህን አይከልለውም፣ እንትን አልሻሉና ሲገፈትሩባት፣ ፀሐይ ያለች በሰማይ እናንተ በምድር ለምን ትጣላላችሁ? ይሄ ይህ እንዴት ይከልለዋል? እችን ቃል ነው ያልኳት፣ አረሳት። ሄዱ፣ እሳቸውን ከሰሱ። ይሄ ሰውዬ ከዚህ ገዳም ከመጣ በኋላ ተውተውተውታሉ ያባቴ ምንድን ነው ገብረ መድን ተባላው ነው አይ ፀሐይ ያለች በሰማይ በቃ ይህ ነው አሉ። በትልቅ ሰው በትልቅ ሰው ጋር ትንትናት ተመከርኩኝ። ከዛ አስሩ ምጣቴ ሙጀሌ ይበላይ ነው። እንደ ትንኝ ነገር ነው ሙጀ ሙጀሊ ነጭ ነገር ነው። በመርፌ እንዲህ ስታረገው እንቁላላለው ብዙ ሆኖ ነው የሚወጣ እየተፈለፈለ። ይህ ይበላሃል። ቀልብ ነው የሚሰውርህ፣ ቀልብ ነው የሚሰውርህ። ይህ ይበላሃል። እንዲህ እዛ በር እንዳይሻለኝም እንዲህ በዚህ እኔን ይከሱኛል። እዚህ እሳቸው እዚህ ደረቅ ቄጣ በጨው እንደምናምን ይሉኛል ማለት ጀመሩ። እንደገና ደግሞ እዚህ አስሩ ጣቴ ምናምን የሆነ ነገር በቃ ጄሪካ መንገድ ላይ ሳገኝ የገዳሙ ጄሪካ ጓ አረጓዋለሁ መንገድ ላይ ሳገኝ። ከዛ እሱ ዳይ ሱ ብቻ እንዳይደንቅ ይሄ አብሮ ኔጋተኛው ልጅ እንደሚያማዋል አቅም ያልኩ ልጅ እሱ ደግሞ ጭራሽ መጥረቢያ ይዞ እሱ እኔን ካልገደልኩ እኔን ካልገደልኩ ማየት አይፈልግም። መጨረሻ ገብረ መድን አኖናንጨርሰዋልኩ ረጅም ጊዜ እኮ ነው ደግሞ ይሰጡኝ እሳቸው ላይ ላይ ያለው እንዲረግፍ ነው የፈለጉት። ከዛ ጨነቀኝ። እሺ በቃ በረንዳ ነው የሚሻለኝ። ሁለት ሶስት ጊዜ ለመውጣት እላለሁ። መንገድ ሲጀመር አፋፋን ገብረ መድን የት እየሄድክ ነው ይላሉ። ምልስ እላለሁ። ማን ተራራው ላይ ብቻ ያለች